የባስ አለ ሀገር ግን አትልቀቃሉ፣ ጭራሽ ፎቶዋቸውን እዘሽ እየርሽ ነው አርነኩ እኔ ትተሽ መጣት ለምን አስፈለገ ጆሲቶ? እንኳን ከኔ በላይ ምቀርብሽ ባለ ለምን ምን ይደብቅሽ? ጆሲና ሰላም ሁላችሁን ጓደኞቹ እውነት ከዚህ ጭንቀት ፈጣሪ ያውጣችሁ። በጣም ከባድ ዛሬ እንግዲህ በሶስት ጉዳይ ነው የመጣሁት በሀይሚና በቡራ እንግዲህ ጉዞ ወደ አዲስ አበባ ብለዋል። ዛሬ ያልመጡበት ምክንያት እንግዲህ ያው ስለ ሄዱ ነው ማለት ነው፣ ድካም ምንም ስላለ። ሲቀጥል ደግሞ በሄለን እንግዲህ ሄለን እና ቢኒ ያው አብረው ከተገናኙ ጀምሮ አሪፍ አሪፍ ቪዲዮችን እየሰሩ መጥተዋል። ነገር ግን ከህቱ ጋር ትናንትና መጥቶ ነበር ሄለን ለማስተዋወቅ፣ ትናንት ሳይሆን በቃ ሁለተኛ ቪዲዮቸው ዛሬ ማለት ነውና። እንግዲህ የቢኒ እህት ደግሞ በምን አይነት መልኩ ሄለንን እያናገረቻት እንዳለው ደግሞ አጀብ ያስብላል ማለት ነው። እዚህ ላይ የሄለን የትግስት ጥግ እጅግ በጣም የሚገርም ነው። ሲቀጥል ደግሞ ጆሲ እና ሰላም ምንገጠማቸው የሚለውን እውነት ለመናገር ሰላም ያለችበት ሁኔታ በጣም ያሳዝናንክ በጣም ማለት ነው እና ሰላም ሰላም ቤተሰብ፣ እንዴት ናችሁ? አለው ሰላማችሁ ይዛው በእያላችሁበት እያልኩኝ ውድ የጨረቃ ቤተሰቦች እንዲሁም የቻናል የሁላችሁም በእያላችሁበት የእግዚአብሔር ሰላምታ ይድረሳችሁ እያልኩኝ መጥቻለው ማለት ነው የው ጨረቃዎች ዛሬ አልመጡም ሀይሚና ቡራ ማለት ነው የው ድካምም ስላለ ነገ ይመጣሉ ብዬ አስባለሁ። በሀይሚ ቤት ማለት ነው ትናንት በቡራ ቤት ስለመጡ ማለት ነው እንግዲህ ሀይሚዬ ቪዲዮ ከለቀቀች ሶስት ቀን ይላል መሰለኝና እንግዲህ ሀይሚዬ ትናንትና አንዳንድ ነገሮች ስትናገር ነበረ ከነዚህ ውስጥም እኔ ትኩረት አድርጌ የወሰድኩት እንግዲህ የሰው ልጅ በምግብ ነው የሚወፍር በምግብ ነው የሚቀንስ የሚባለው አባባል አንዳንዴ እውነት ሊሆን ይችላል፣ አንዳንዴ ደግሞ ላይሆንም ይችላል። ግን ሰው የሰው ልጅ በቃል አደለ ሙሉ ደስታ ካለውና ምንም ጭንቀት በውስጡ ከሌለ የሰው ልጅ ሁኖ የማያስብ የለም ነገር ግን ደግሞ ከጭንቀት ውጭ ማለት ነውና እና ውስጤ ሰላም ስለሆነ ነው፣ ጭንቀት ስለሌለ ነው፣ ሰላሜን ስላገኘው ነው የወፈርኩኝ እንጂ ምግብም እኮ ሰው በልቶ ማይወፍራለ ሳይበላም የሚወፍራለ ብላ እንግዲህ ትናንትና ሀይሚዬ ባጭር አማርኛ አስቀምጣለች ማለት ነው። ሀይሚ ትክክል ናትም እውነት ለመናገር። እንደ ሰላም ያለ ከባድ ነገር የለም። የምር ሰላም በቃ እንዴት ነው ምንም እናንተ በህይወታችሁ ስትኖሩ ወይም አንድ ሰው በህይወት ሲኖር ሰላም ያለው ፍቅር በቃ ለሁሉ ነገር ሰላም በቃ ሲሆን ጥሩ ነው። እና ሀይሚ ደግሞ እንግዲህ አዲስ አበባ ላይ እኔ እንጃ ብዙ ነገሮችን ታስተናግዳለች ብዬ አስባለሁና በብዙ መንገድ ማለት ነውና እንግዲህ ያው ተከራይታም ነው የምትኖረውና ሀይሚዬ፣ እንደዚህ ለኔ ዝርዝር ውስጥ ባልገባም ማለት ነውና ተከራይታ ነው የምትኖር። ከዚያ ባለፈ ደግሞ በምትሰራው ቪዲዮ አንድ ቀን ፕራንክ እሷ ስትሰራ በጣም ተጨፈጨፋለች፣ ቡራም ሲሰራ እንደዛው በየተራና ብቻ ግን በቃ እሷ እየከሳችና እየቀጨጨች የነበረው ሰላም በማጣቷ እና ደግሞ በውስጧ ጭንቀት እንዳለ ነው የተናገረችው እንጂ በምግብ አይደለም። እኔ ምግብ እኮ በቃ እበላለው፣ ግን አሁንም ቢሆን በደንብ እወስዳለው። ግን የሰው ልጅ በምግብ አይደለም የሚወፍረው የሚከሳው፣ ሰላም ሲኖር ብቻ ነው። ሰላሙን ካጣ ግን ከባድ ነው ብላ ትናንት ስትናገር፣ እኔ እውነት ለመናገር እንዴት ምን ልበላችሁ በቃ ትክክል ናት ግን ማለት እሱ አሁን ምንም ያን ያክል እንዴት ነው የምትሰራው? በራሱ አይዲያ ነው የምትመጣው፣ በራሷ ሙድ ነው ዘና ፈታ ነው የሚያደረጉን። ፕራንክ ነው የምትሰራው። ጠንከር ያለ ነገር እንኳን ብትሰራ ፕራንክ ነው የምትሰራውና ከዚህ ውጭ እሷን የሚያስጨንቃት ነገር ምን እንደሆነ እኔ ለእኔ እንቆቅልሽ ኖብኛል። በእርግጥ እኛ ማናቃቸው ችግሮችን አልፋ ይሆናል እሷ ማለት ነው። እዚህ ደረጃ ስደርስ ብዙ ችግሮችን አሳልፈ ይሆናል የየራሳችን የህይወት ቢፈንትን ቢፈተሽ ብዙ ነገር አሳልፈን ይሆናል እዚያ ሆናለንበት የደረስ ነው እና የሀይሚዬ ደግሞ ትንሽ ከበድ ይላል። ብቻ ግን እኔ እንጃ ተመስገን ነው እዚህም ስለደረሰች ማለት ነውና እንግዲህ ነገ በአዲስ ቪዲዮ ይመጣሉ ብዬ አስባለሁ። በእሷ ቤት ማለት ነው በሰላም ገብተው ይሆናል። ይሁ ግን አንድ ነገር ቢሉን ደስ ይለናል። ማለት በሰላም መግባታቸውን ምንም የተለቀቀ ነገር የለም። እውነት ለመናገር በየትኛውም በሚጠቀሙት ሚዲያና ምንም አላየውም እኔ ማለት ነውና። ሲቀጥል ወደ ሰላም ነው ማልፈው ወደ አይሚን ወደ ሄሉ ማለት ነው እና ሄሉን እንግዲህ ታውቋታላችሁ ብዙዎቻችሁ ማለት ነው። ሚዲያ ላይ ጠንካራ ከሚባሉት ሴቶች ማለት ነው። በቃ በጣም እንዴት ነው ፈተናዎችን እንደ መቋቋም ያለ ከባድ ነገር የለምና በጣም ጠንካራ ከሚባሉት ዩቱበሮችን በሉ ምንም በሉ፣ ሄሉ በጣም ጠንካራ ሴት ናት። ና እንግዲህ አሁን ላይ ከቢኒ ጋር አሪፍ ቪዲዮችን እየሰሩ እዚህ እንግዲህ ቢኒ ጓደኞችን አስተዋውቅሻለሁ ብሏት ግን እዟት የመጣው እህቱ እንደሆነችና እህቱን ሲያስተዋውቃት እህቱ ደግሞ ይዘው የመጣችው ነገር ትንሽ ይከብዳል፣ እውነት ለመናገር። ማለት ይህን ነገር ፕራንክ ነው ብላ በቃ ይቅርታ ብላ እንደምትጠይቅ ተስፋ አለኝ በጣም ማለት ነው። ምክንያቱም የፈለገ ተአምር ቢሆን የፈለገ ነገር ቢሆን የፈለገ እንኳን ከሄለን የማይመቻት ፓርት እንኳን ቢኖር ማለት ነው ለሷ ማለት ነው፣ በዚህ ልክ የሴት ልጅ ትግስት የሚፈታተን ነገር መናገር አለባት ብዬ አላስብም። በጣም በጣም በጣም በጣም ስህተተኛ ናት ብዬ ነው ማስበው። የምሬን ነው ምላችሁ እንዴ! ሰው እንዴት ነው ኑ ተብሎ ሊተዋወቅ መጥቶ እንደዛ? እኔ ቪዲዮ ላይ የማይሽ እና እዚህ መጥቼ ሳይሽ ቆንጆ አይደለሽም አላለችም? ጭራሽ ሄለን ቆንጆ አይደለችም እንዴ ወይኔ የበዓል የለቀቀችው የፋሲካ የለቀቀችው ፎቶ እኔ መቸም ከአይምሮ እንትን አይልም። እና ብቻ ግን ልጅቷ ፕራንክ ነው እያደረገች ያለችው ፕራንክ ነው ትክክለኛ ፕራንክ ነው። ቪዲዮቻቸውን እከታተላለሁ እና ግን ደግሞ በዚህ ልክ ማለት በቃ እንዴት ነው ክብርን ያሳጣል። የፈለገ ነገር እንኳን ለመፈተን ብትፈልግ ለወንድሟ አስባ ይሆናል ያኒ ማለት የሆነ ነገር አስባ ይሆናል። እንደዚህ የምትፈትናት ግን በራንክ እንኳን ቢሆን ለሁሉም ነገር ልክ አለው። የምትናገራቸው ነገሮች በቃ ጨራሽ ዛሬ ፎቶ ይዛህደሽ ማለት ነው። ሄለን እንግዲህ በዚህ ነበር በዚህ መልኩ እያየቻት ዝምን ያለቻት እና የሄለን ደግሞ ታቋታላችሁ ትግስት ከዚህ በላይ ያድላት ነው ምለን የመሬን ነው ላችሁ ከዚህ በላይ ትግስቱን ያድላት እና ጭራሽ ዛሬ ፎ የሁለቱን ፎቶ የወንድሟንና የሄለን ላንቺ አይገባሽም ከቤትሽ ማስቀመጥ የለብሽም ወይ ፍቅረኛሽ እስካልሆነ ድረስ ብላ ይዛ ሄደች ና ሄለንም እንግዲህ ይዘሽ ሄርሽ ነው ብላ ነው ዝም ያለቻት ምን ታደርጋለች ና ያው ሌላ ሰው ለምን ተወስቻለ ይችላል፣ ሊጣላ ይችላል። ሄለንን ደግሞ ታውቋታላችሁና በዚህ በትግስቷ በጣም ነው አንደኛ ናት ማለት ነው። እና ገርማኛለች ልጅቱ ማለት ኢቨን እንኳን ፍራንክ ቢሆን በዚህ ልክ ይደብራል። የምሬ ነው የምላችሁና የምትናገራቸው ነገሮች በቃ እንዴት ነው የሰው ልጅ ዝቅ የሚያደርግ ነውና ብቻ ከባድ ነው ተወና ላይ ምንም ያኔ ያክል ሞር ብትሆንም አላዳለ የሰው ልጅ ክብር በማይነካ ቢሆን ደስ ይላልና፣ ፕራንክ ነው ምን። ሄለን ምንም የሚወጣላት ነገር የለም፣ የምር እውነት ለመናገር በቃ አትንኩኝ፣ ማንንም አልነካም ነው የምትል እሷ ና ገርማኛለች ልጅቱ ግን ማለት ነው ኢቨን እንኳን ፕራንክ ቢሆን እንዴት ብላ ይቅርታ እንደምትጠይቅ እግሯ ስር ወድቃ ማለት ነው። ከሄለን ከእግሯ ስር ወድቃ ነው ይቅርታ መጠየቅ ያለባት ማለት ነው። የፈለገ ፕራንክ እንኳን ቢሆን በዚህ ልክ ከባድ ነው የምር። ሲቀጥል እንግዲህ ጆሲ ማለት ነው። ጆሲ በጣም ከባድ ፈተና ውስጥ ገብቷል። ሰላምን የሚያስፈራራ ሰው አለ በዚህ ልክ ማለት ነው። እና አንተን ከሚገሉብኝ እኔ ከአንተ ብለይ ይሻለኛል ብላ ነው እንግዲህ። አረ ፈጣሪ ሰላሙን ይመልስላችሁ ጆሲና ሰላም ያለችበት ሁኔታ እጅግ በጣም ነው የምታሳዝነው። እውነት ለመናገር ጆሲ ራሱ ጨንቆታል። ዛሬ እንግዲህ ካለችበት ሂደው ሁኔታውን ለማጣራት ሞክረው ነበር። አንተ እንድትሞትብኝ አልፈልግም፣ አንተ ሂድ ነው የምትለው። እና እኔ የምለው በዚህ ልክ ሴትልሽ እንደዚህ ማስፈራራት፣ ማሰቃየት ምን ይሉታል? እንዲሁ ሀገራችን ግን ከባድ ነው ውድ ቤተሰቦች እንግዲህ ቆይተኸን ይመስላል፣ እና ሀይሚዬ እንግዲህ በሰላም ግቡልን። በሰላም ገብተው ይሆናል ነገ በአዲስ ቪዲዮ እንጠብቃለን ማለት ነው። ሄሉ እንግዲህ የቤኒህት ሄሉን ይቅርታ እንደምትጠይቂ እና እውነቱን እንደምትናገሪ ተስፋ አደርጋለሁ ማለት ነው። ምክንያቱም ምንም ፕራንክ እንኳን ቢሆን በዚህ ልክ ከባድ ነው። ስለዚህ ይቅርታ እንደምትጠይቂ ተስፋ እናደርጋለን ማለት ነው። ለሰላም ለሰላምና ለጆሲ እውነት ለመናገር ፈጣሪ ከዚህ ጭንቀት ያውጣችሁ። በጣም ነው ሰላም የምታሳዝ ነው በጣም ማለት ነው። እንግዲህ ዛሬ ካለችበት ቦታ ሄደው ነው እንግዲህ ቪዲዮ የቀረጹት ማለት ነው እና እጅግ በጣም ነው የምታሳዝ ነው እንዴት ነው መንግስት ባለበት ሀገር ይህን ያክል ለህይወት አስኪ ሆኖ እንግዲህ እዚያ ድረስ